ስለ ሺ የሳውዲ አረቢያ መንግስት የውጭ ዜጎች ወደ ሀገራቸው ገንዘብ ሲልኩ ቀረጥ እንዲጣልባቸው የቀረበለትን ሀሳብ ተግባራዊ እንደማያደርግ ባለፈው ሳምንት መጨረሻ አስታውቋል። የዚህ ሀሳብ መነሻ ምን ነበረ? ለምንስ ነው ውድቅ የተደረገው? በምን ምክንያት ነው? በሳውዲ አረቢያ ላይ ከሚኖረው ሰላሳ ሚሊዮን ከሚሆነው ህዝብ አስር ሚሊዮን ያህሉ የውጭ ሀገር ሰው ነው። እነዚህ ህዝቦች አብዛኞቹ የእስያ ህዝቦች ናቸው። ህንድ፣ ፓኪስታን እና ባንግላዴሽ ከአፍሪካም ግብፅ ከፍተኛውን ቁጥር አላቸው። በሳውዲ አረቢያ በመወለድም ሆነ ለረጅም ጊዜ በመኖር የሚገኝ የዜግነትም ሆነ ቋሚ የመኖሪያ ፍቃድ የለም። በዚህ የተነሳም አብዛኛው የሰው ሀገር ሰው ቤተሰቡን በሀገሩ ትቶ ነው ወደ ሳውዲ አረቢያ የሚገባው። ይህ ታዲያ ምን አመጣ? ከፍተኛ የሆነ ገንዘብ በየዕለቱ ከሳውዲ አረቢያ ይወጣል፣ በተለያዩ ህጋዊና ህጋዊ ባልሆኑ መንገዶች ማለት ነው። በዓለም ላይም ከፍተኛ ገንዘብ ከሚወጣባቸው ሀገሮች መካከል ሳዑዲ አረቢያ ከአሜሪካ ቀጥላ ነው የተቀመጠችው። ለምሳሌ በሁለት ሺህ አምስት ሀምሳ ስድስት ቢሊዮን ሪያል የሳዑዲ ሪያል የነበረው በሁለት ሺህ አስራ አራት ላይ አንድ መቶ ሰላሳ አምስት ቢሊዮን ሪያል ደርሷል። ባለፉት ሀያ አመታትም መረጃዎች እንደሚጠቁሙት አንድ ነጥብ ስድስት ትሪሊየን ሳውዲ ሪያል ከሳዑዲ አረቢያ ወደ ተለያዩ ሀገሮች ወጥቷል። እና ይህንን ሲያዩ የተወሰነ ቀረጥ ብንጥልበት ላጋጠመን የተወሰነ የባጀት ቀውስ ማከሚያ ይሆናል ብለው ያሰቡ ነው የሚመስለው ሳውዲዎቹ። አብዛኞቹ የሳውዲ ሰዎችም ይህን ያህል ገንዘብ ከዚህ ሀገር መውጣቱ ትንሽ ያበሳጫቸዋል ወይም ያንገበግባቸዋል። ይህ ገንዘብ ወይም እዚሁ ሀገር ላይ በኢንቨስትመንት መዋለነዋይ ላይ መዋል ይገባዋል አለበለዚያም ደግሞ ታክስ ልናደርግበት ይገባል የሚል ሀሳብ ነው ያላቸው። ይህ ሁኔታ ነው የሳውዲ አረቢያ መጅሊስ ሹራ የሚባለው ታላቁ ሸንጎ እዚህ ነገር ላይ ስድስት በመቶ ታክስ እናደርጋለን የሚል ጥናት አጥንቶ ለመወያያ ሀሳብ አቀረበ። ስለዚህ እንግዲህ ይህ የቀረበው ሀሳብ ውድቅ ተደርጓል። ምክንያቱ ተነግሯል። ምክንያቱ ለባጀት የመጣብንን ክፍተት ከተለያዩ መንገዶች እያገኘ ነው ነው እያሟላ ነው ነው የሚል ሀሳብ ነው ያቀረቡት ምክንያቱም በቅርቡ ምን ወጥቷል መሰለሽ እያንዳንዱ ሰው ፐርሄድ በነፍስ ወከፍ ማለት ነው በቤተሰብ ደረጃ ከአንድ መቶ ሪያል በአንድ ወር ለአንድ ልጅ ማለት ነው ለሚስትም እየጨመረ የሚሄድ በየአመቱ የሚቀጥለው አመት ሁለት መቶ ይሆናል በሶስተኛው አመት ሶስት መቶ ይሆናል ሁለት ሺህ ሀያ ላይ አራት መቶ ይሆናል ከዚህም በላይ ደግሞ መውጫና መግቢያ ቪዛ ሲጠየቅ እዛ ላይም ከፍተኛ ገንዘብ አስቀምጠዋል ከዛ ከዛ ባጀታችንን እናሟላለን፣ ይህ አስፈላጊ አይደለም የሚል ምክንያት ነው እየሰጡት። ቀደም ሲል እንደገለጽክልን ከሳውዲ አረቢያ ነዋሪዎች አንድ ሶስተኛው የውጭ ዜጎች ናቸው። ከመካከላቸው እንግዲህ በርካታ ኢትዮጵያውያን እንዲሁም ኤርትራውያንም ይገኙበታል። ስለዚህ ውሳኔ ምን እያሉ ነው? የእውነቱን ለመናገር ኢትዮጵያውያንና አብዛኛውን ጊዜም ኤርትራውያን ህጋዊውን መንገድ በተከተለ መልኩ አይደለም ገንዘብ የሚልኩት። የሳውዲ አረቢያ መንግሥት ቀረጡን የሚጥለው ህጋዊን መንገድ ተከትሎ በባንክ በሚልኩት አብዛኛው የእስያ ሰዎች ናቸው ይሄንን የሚጠቀሙት ብዙ ገንዘብም ወደዛ ስለሚሄድ፣ የእስያ ሰዎች ባንኮቻቸውን እዚሁ በቅርብ ያገኟቸዋል። ሳውዲ ላይ ቅርንጫፍ ያላቸው የእነሱ ብሔራዊ ባንኮች ስላሉ በእነሱ መልክ ነው የሚልኩት። የኢትዮጵያው ግን በህገ ወጥ በሚባለው የሀዋላ መንገድ ስለሆነ የሚላከው ብዙም ኢትዮጵያውያኑን አላሳሰበም ነበር ይሄ ይወጣል የተባለው አዋጅ ሲቀርም ብዙ ይህን ያህል ለውጥ ያለው ነገር የለም። ሰለሺ ሽብሩ ከሪያድ አመሰግናለሁ። አመሰግናለሁ ይሩቱ